ሰላም ጤና ይስጥልኝ። እንደምናላችሁ ውድና የተከበራችሁ የቻናሌ ቤተሰቦች ከኔ ጋር ሁሉ ሰላም ነው። እነዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ፍቅርን መነጋገር ያድርገዋት ነበረ፣ ቲክቶክ ላይ ማለት ነው። እሱ ምንድን ነው በፊት ያው እንደሚታወቀው ፍቅር የተከፋፈለ ደጋፊ የላትም። ደጋፊዎቿ አንድ ብቻ ነበሩ፣ እሱም ፍቅርና ፍቅርን ብቻ የሚደግፉ ማለት ነው። አሁን ላይ ግን ያው እንደሚታወቀው ፍቅር ሩታና አብርሽን ለማስታረቅ ወደ አብርሽ ስትሄድ በመሀል ክፍተት ተፈጥሮ ነበረ። ያው በዛን ሰዓት ፉፉ ይቅርታዋን አልቀበል ሲላት ከቡሪካ አብራ መሆን ጀምራ ነበረ። ይህም ደግሞ ያው ለድራማ ሲባል ነው እንጂ እውነተኛ ነገር አይደለም። ያው ብዙዎቹ ለመፈመስ ሲፈልጉ ያው ከእነሱ ጋር የተነጋግረው ይመጡና የሆነ ስራ ይሰጣቸዋል ማለት ምን ብለው መግባት እንዳለባቸው ምን ብለው አላለ እንደዛ መግባት እንዳለባቸው ተመካክረው ነው የሚገቡት። በነገራችን ላይ እና በዛን ሰዓት አንድ ሰሞን ከቡሪክ ጋር እንደ ፍቅረኛ ሲያደርጋቸው ነበረ። ከፍቅር ጋር ማለት ነው፣ ቡሪክና ፍቅር ፍቅር እና ብዙ ደጋፊ ምን ብሎ ነው የሚያስበው? የምርን ጓደኛሞች ይመስላቸዋል። እና አሁን ግሩፓ ወይም ደጋፊዎቹ ለሁለት የተከፈሉ ለዛ ነው ግማሹ ሰው ፉፉ ነው ከፉፉ ጋር ነው መሆን ያለባት ይላል። ግማሽቶ ደግሞ እና ፉፉ ሳይሆን ከቡሪ ጋር ነው መሆን ያለባት ብለው ያስባሉ። እዚህ ጋር ደጋፊዎች ያልገባችሁ ነገር ምንድን ነው? የዩቲዩብ ስራ ብዙ የምታውቁት አይመስለኝም። ማለት ዩቲዩብ ላይ ስለሚጣሉ አይደለም። እነዚህ ሁሉ ሰዎች የሚጣሉት አይዲያ ነው። በቃ አይዲያ ማለት ላልገባችሁ፣ አይዲያ ምን መሰላችሁ? ዛሬ ምን ልስራ ቪዲዮ ብሎ ሲጨንቃቸው ድራማ ያዘጋጃሉ። አንቺ እንደዚህ እንደዚህ በይ፣ ከዛሬ ደግሞ እንደዚህ እንደዚህ ላለው አንተ ደግሞ እንደዚህ ሆነ ግባ ተብለው በስርዓት ከካሜራ በስተጀርባ ተነጋግረው ሁሉ ነገር ጨርሰው ነው ወደ ቪዲዮ የሚገቡት። ና ቡሪክም የመጣው ዝም ብሎ ሳይሆን እንደዚህ ተነጋግረው ሚሽን ተሰጥቶት ነው የገባው ወደ እነሱ ውስጥ ማለት ነው። ና ሌሎቹ ጋርም እንደምታዩዋቸው እና ምን ልላችሁ ፈልጌ ነው እውነት እንኳን ቢሆን ፉፉና ማን ነው ፍቅርና ቡሩክ እንኳን የሆነ ሳለ ጓደኛሞች እንኳን ናቸው ቢባሉ እንኳን አሁን ላይ መምረጥ የምትችለው እሷ ብቻ ናት። ማንም በእሷ ሕይወት አያገባውም። የፈለገ ደጋፊ ወዳጁ አልትሆኑ ትችላላችሁ። አቃለሁ። በጣም ቤስት ናቸው ከፍቅር ጋር። ቴሌግራም ላይ ግሩፕ አላችሁ እና የስትሏት ትመጣለች። ይሄን አስተካክ ስትሏት ታስተካክላለች። ብዙ ነገር ባለፈው እንደውም የሆነ ጊዜ የሆነ የእርግዝና ምናምን ቪዲዮ ሰርታ ልጅ ላስወረድ ነው ናም ብላ ፍቅር ይሄ ነገር ደስ አይልም ሲላት፣ እሺ ብላ ወደው ነው ውሸት እንደሆነ የተናገረችው ማለት ነው። ለቪዲዮ ነው እንጂ አረ እንደዚህ አይደለም እውነት አይደለም ብላ። ለምን ተመልካቾቿ እሷ የምታደርገው በሙሉ እውነት ይመስላቸዋል ማለት ለቪዲዮ እንኳን ለእይታ ብላ ስትሰራ ወደው ነው የሚጨነቁት። በነገራችን ላይ የፍቅር ደጋፊዎች በጣም ከልባቸው አድናቂዎች ናቸው ማለት ከልባቸው፣ ይሄ ለማስመሰል ምናምን ሳይሆን የምርም ወዳጆቿ ናቸው። በዚህ ደግሞ እንዴት አወቅሽ ላላችሁኝ ፍቅርን የፍቅርን ፕሮፋይል የትኛውን ቤት ይው ተከትለው ገብተው ሀሳባቸውን አስቀምጠው ነው የሚወጡት። በቃ ምንም ቢሆን እሷን አይተው ፕሮፋይሏን ፎቶዋን አይተው ሀሳባቸውን በቃ እሷን ያገኟት ያክል ነው የተሰማቸው። እና እንደምታወቀው የእሷን ፕሮፋይል የሚጠቀሙ በጣም ብዙ ደጋፊዎች አሉና በጣም ነው የሚወዷት ከልባቸው ማለት ነው። እና ለዛ እሷም ትሰማቸዋለች። በቃ ይሄን ሲሏ ትተዋለች። የሆነ ድራማ እንኳን ሰርታ በጣም አሁን ባለፈው አሞኛል ምናምን ብላ ሰርታ፣ ከዚ በጣም ተጨነቁ ማለት ነው ደጋፊዎቿ። ፍቅር የሆነች ነው ወይ በቃ ጨንቆናል፣ ምን ሆነች ነው ምናም በጣም ሲያጨናንቋት፣ አይ ለቪዲዮ ብዬ ነው እንጂ እንደዚህ እንኳን አሞኛ አይደለም ማለቻቸው። እና የዚህን ያክል ይግባባሉ እነዚህ። ሲሏት ትመጣለች ምናም ይሄ ነገራችሁ በጣም ደስ ይላል። ግን እናንተ የፈለገ ብትወዷት ብታከብሯት ባል ልት መርጡላት አትችሉም ማለት እሷ ደስ ካላት ሰው ጋር ነው መኖር የምችለው እንጂ ከቡሪ ጋ ነው መሆን ያለብሽ ማለት አንችልም። ከፉፉ ጋ ነው መሆን ያለብሽ ማለት አንችልም። ምክንያቱም ይሄ ህይወቷ ነው። ገብታችኋላ። አንዳንድ የጣልቃ ስንገባ እስከምን ድረስ መግባት እንዳለብን ማወቅ አለብን። በትዳር ጉዳይ አይደለም ጓደኛ ወይ ኦዲንስ አይደለም ቤተሰብ ራሱ አይገባውም። ገብታችኋል። እንደ ሀሳብ ልትቀበሉ ትችላላችሁ፣ ግን እኔ ከማገባው ሰው ጋር ራሴ ነኝ አመኘበት ፈልጌ ምናምን ነው እንጂ ሰው መርጦልኝ አይደለም። የፈለገ ልወዳችሁ እችላለሁ፣ ግን በህይወት ውስጥ ገብታችሁ ልትወስኑልኝ አልፈልግም። ገብታችኋላ እና ከፉፉ ጋር ነው መሆን ያለባት፣ ያኛው ዝም ብሎ ነው ምናምን እያላችሁ ያኛውን እየዘቀዘቃችሁ ከዛ ደግሞ የዚህኛው የቡሪክ አድናቂዎች ደግሞ ከፉፉ ጋር መሆን የለባትም ያኛው ትቷት ነበር የሆነ ሳ ላይ፣ ከዚህ ደግሞ ኖ እንደዚ አይደለም አልገባቸውም። የምሬ ነው ምላቸው። እንደገና ደግሞ ከፈቀድ ጋር አልተጣላቸው፣ ግን የተጣላችሁት ደጋፊ ላይ ደጋፊ ነው። ያ ማለት ከቻላችሁ መስማማት፣ ካልቻላችሁ ደግሞ ነው እንጂ ደጋፊ ለደጋፊ ተጣላ እነሱን ለማናደድ የፍቅር ድረስ መሄድ የለባቸው። እውነት በጣም ደስ አይልም ማለት ነው። ምክንያቱም ለመሰላቸው ሰውን ስትወዱ አንደኛ እስከ ስህተቱ ነው። ከወደዳቸው ማለት እስከ ስህተቱ ስላችሁ ሲያጠፋ ራሱ ዝም ብላችሁ ይህ እንደዚህ ያደረገ ብላችሁ በዛው መሄድ ሳይሆን፣ ከቻላችሁ እንደዚህ እንደዚህ ብላቸው አስተያየት ትናገራላችሁ። አስተያየት የምትናገሩት ግን እከሌ ነው የሚሻልሽ ከከሌ ጋር ሆኜ ይሄና ነው ከዚህ ጋውንማት አትችሉ፣ ምክንያቱም ህይወት ነው። ገብቷቸዋል አይደለ? አልኳቸው። እንኳን ኦዲንስ አይደለም ቤተሰብ ላይ ያገበው ይችላል አንዳንዴ፣ ምክንያቱም ህይወቷ የእሷ ነው። ማን እንደሚጠቅማት ማን እንደሚያስፈልጋት ታውቃለች። እንደ ኦዲንስ እኛ ስናቅ ቡሩኪ ማን ነው? ፉፉን ነው የምናውቀው። ከልጅነት ጀምሮ አብረው የኖሩ ከፉፉ ጋር ነው። ግን አሁን ተነስታ አዲስ ሰው ራሱ ከዚህ ጋር ነው የምሆነው ካለች፣ ኦኬ ይመችሽ ነው ማለት ያለብን እኛ እንደ ደጋፊ። ይመችሽ ነው ማለት ያለብን እንጂ ነው ይሄ አይደለም ከዚህ ጋር ካለሽ እኛ አንፈልግሽ ማለት አንችልም። ገብቷችኋል አለ አደለ? ነገ ህይወቷን እናንተ አትኖሩላትም። እሷ ናት ህይወቷን መኖር የምችለው ና አንዳንዴ ስንደግፍ እስከምን ድረስ ነው የሚለውን ነገር ስንቃወም እን እንዲ ስራችሁ አለ አደለ ገብቷችኋል። ብቻ ነው ሌላቸው የፈለግኩት ብዙ ነገር ሊሆን ይችላል። እንደዚህ አሁን በቪዲዮ ዙሪያ ከሆነ ኦዲየንስ እስከሆናችሁ ድረስ ይሄ ነገር አልተመቸኝም፣ ይህን ነገር አስተካኪ ብትሏት እሷም ታስተካክላለች። ለምን ያው ተመልካች ክቡር ነው ከስተመር በሉት በቃ ፎሎወርስ ከስተመር ነው። እኔ የምለቀውን ነገር ሰዎች እንዲያውልኝ ጥሩ ነገር መልቀቅ አለብኝ፣ አይደል እና እሱን ትሰማቸዋለች እንጂ እከሌን ከከሌ ጋር ተኳርፈሽ እከሌን ታረቂው፣ ይሄኛው ላንቺ አይሆንሽ ምናምን ብለን የመምረት እንትን የለንም፣ መብትም የለንም። ደግሞም ደስ አይልም ማለት ይደብራል። ምክንያቱም ይሄ የህይወት ጉዳይ ነው። ከፈለገች እሱ ጋር መኖር ትችላለች። ሁለቱምን አልፈልግም ብላ ሌላ አዲስ ህይወት መጀመር ትችላለች። እንደገና ደግሞ ፉፉ ነው ማለት ትችላለች። ፉፉ ስለቆየ ስለቀደመ፣ ይሄኛው አዲስ ስለመጣም አይደለም ከፈለገሽ መብቷ ነው። እሷ ታውቃለች መብቷን። ግን አንዳንዴ እኛ ኦዲንሶች ስለሆንን ባል እንምረጥልሽ አትበሏት። የምር ይደብራል። እንዲህ አይባልማ፣ የምር አይባልም። ዛሬ ይህን ዞሮ ዞሮ ስለ ቲክቶክ ላይ በጣም ስትሰዳደቡ ነበረ፣ ኦዲንስ ለኦዲንስ ተጣልቶ፣ ግን ተወቃሽ የነበረችዋ ፍቅር ናት። ምንም አያገናኘው ማለት እዛው ችግራቸውን መፍታት ትችላላችሁ ተነጋግራችሁ፣ በስድብ ምናምን ሳይሆን በቃ ላል በተማረ ሰው ስታይል ማለት ነው ቁጭ ብላቸው ይሄ ይሄ ነገር ጥሩ አይደለም፣ ይሄ ይሄ በቃ ምናምን ብላቸው። ሰው በሀሳብ ይስማማል። ከዛ ደግሞ ያኛው ኦኬ ይቅርታ ይላል ማለት ነው። ገብቷቸዋል እንጂ አንዳንዴ እውነታውን ልባቸው እያወቀ በቃ መሸነፍ የማንፈልግ ሰዎች አለን። አንድ ብዙ ጊዜ ሳይ ማለት ነው። አቃል ነው ውሸት እንደሆነ ግን ላለ መረታት ውርደት የሚመስለን አለው መረታት ማለት ነው። ስለዚህ ልቦናችን እያወቀ ግግም ብለን የምንከራከር ሰዎች አለን። በቃ ነው ነው በቃ ይሄ ግንባሬ ላይ አይኔ ግንባሬ ላይ ነው ብሎ አንዳንድ ሰው ይከራከራቸው፣ በቃ ድርቅ ነው ብያለሁ። ነው እንደዛ አይነት ስንት ሰው ታዲያ ጊዜ አለማቃጠል መተው ነው። ምክንያቱም እንደዛ አይነት ሰው እየፈለገ ምክንያት ብታቀርቡለት፣ ብዙ ነገር ማስረጃ ብታመጡ፣ እንደዚ አይነት ሰው አያምናቸውም። እና አንዳንዴ በቃ በራሱ የሚመራ ሰው አለ። እውነቱ እኮ ጠፍቶት አይደለም፣ ያ ቃል ግን ማመን አልፈለገም። እንደዚ አይነት ሰው በቃ አትከራከሩ፣ ጊዜያቸውን አታቃጥሉ ከእንደዚ አይነት ሰው ጋር። ምክንያቱም መቼም አይገባቸውም። ለምን ጠፍቷቸው ሳይሆን ላለማመን ነው የሚጥሩ ስለዛ ጊዜያችን አታቃጥሎ እና ታረቆ የምር ይደብራል። እንዲ እንድ ባንድ ሰው ትጣላለት ማለት እሱ እንደዚህ ነው ምናምን ነገር። ደግሞ የፎፉ ደጋፊዎች ያኛውን ልጅ አምጥታችሁ ይሄ ድሃ ነው እነሱን ካገኘ ነው ራ ቀን ይወጣለት ምናምን ነገር ማንም ሚዲያ ላይ መጥቶ ነው ቀን ይወጣለት፣ ከምናውቃቸው ሰዎች በሙሉ ስለዚህ ይሄም ኦኬ። ያልነበረውም ከነሱ ጋር ሲወጣ ፎሎወር ጨመረች። ሲጀመረ የመጣው እኮ ፎሎወር ለመጨመር ነው። ገብታቸው አላደለ እንጂ ትክክለኛ የፍቅር አፍቃሪ ሆኖ አይደለም። ይሄ ግልጽና ማንም ሀገር የሚያውቀው ነገር ነው። እነሱ ጋር ብቻ ሳይሆን ከሁሉም ጋር እንዴ። እነ ጽጌ እና አብርሽን አፈቀርኩ ብላ እንደዛ ስትል የነበረው እውነት መሰላቸው። እንዲ አይደለም። በቃ ቪዲዮ እንድታይ የግድ ካፕል ትሆናላችሁ፣ የግድ ትጣላላችሁ፣ የግድ ትታረቃላችሁ። ለምን? በቃ ሰው ራሱ ወሬኛ አይደለም። እኛ ሀበሾች ወሬኞች አይደለም፣ ወሬ ያለበት ቦታ ስለሆነ የማንጠፋው። እነሱም ደግሞ የሚታየው ላይ ነው ትኩረት የሚያደርጉት እንጂ ይሄ ሰውነት ይመስለዋል፣ ውሸት ይመስለዋል። አይደው ችግር የለባቸውም፣ ገብቷቸዋል። ይሄ ነገር ሊገባቸው ይገባል። ዩቲዩብ ያላቸው ልጆች ይህን ነገር ይረዳሉ ብዬ አውቃለሁ። ምክንያቱም ያው እኛ ራሳችን ስለምናውቀው ማለት ነው እና ብዙዎቻችሁ ደግሞ ቲክቶክ ላይ ነጭ ስለ ዩቱብ አራት ታቁም ና የሚፖሰተው ነገር በሙሉ እውነት ይመስላችኋል እከሌ ታመመ ሲባል ስለምትወዱት ብቻ ተጨናነቃላችሁ ራሳችሁን ያማችኋል አስባችሁታል እንግዲህ የማዲያም ስራ አለ ከዛ ደግሞ እንቅልፍ ማጣት አለ በዛ ላይ ደግሞ ሌላ ጭንቀት በቃ የሆነ ነገር ነው የምትሆኑት እና ስነ ስነግራችሁ ግን ምንድን ነው ውሸት ነው ሚዲያ ላይ የምናያቸው ማለት ውሸት እየሆነ ግን ስለምንወዳቸው እናያቸዋል ልክ እንደ ድራማ ማለት ነው ድራማ መቼም ታውቃላቸው አደለም አሁን አፍላ ፍቅርን አላያችሁም? ከካሜራ በስተጀርባ ሌላ ካሜራ ሌላ ካሜራ ላይ እኛን እያቃጠሉ ከካሜራ በስተጀርባ ግን እንዴት እንደሚፋቀሩ እንደሚዋደዱ፣ በቃ እነሱም በግላቸው ሆነ እንጂ በቃ አፍላ ፍቅር በሉት የሚያሳዩን ድራማ እንደዛ ነው። ይነገራቸዋል ከካሜራ በስተጀርባ ቁጭ ብለው አንቺ እንደዚህ በይ፣ እኔ እንደዚህ ላለው፣ ከዛ እንደዚህ ፈጠር፣ ከዛ ቁጭ ብለው ተወያይተውበት ነው ልክ አክሽን ሲባል ቪዲዮ ቪዲዮ ላይ ሲሆኑ ያችም ኃይለኛ ትሆናለች ያችን የተሰጣትን ገጸ ባህሪ ትተውናለች ማለት ነው። እና እውነት መስሏችሁ እንትናት በሉ ቡሪክ ይሻልሻል የምትሉ ልጆችን ብትሆኑ ቡሪክ የገባው ሲጀመር ለቪዲዮ ነው፣ ቻናሉ ለማሳደግ እሱም፣ ተነጋግረው ከእናንተ ጋር መስራት እፈልጋለሁ ብሎ ኦኬና ከመጣ ሀይቀር እንደዚሆን ህና ሁሉም ጋር እንደዛ ናቸው። ይህን ማወቅ አለባቸው። እሺ ውዶቼ፣ እና እንትናትና ደዶርስ በርሳችሁ፣ እንትናት በሉ ይሄን ያልገባቸው ነገር የዩቲዩብ አሰራር ቢገባቸው ኖሮ ማንም ለማንም ደጋፊ ሆኖ አይጣላም ነበረ። ለምን አትቀየሙም? የሆነ ሰው የሆነ ነገር ቪዲዮ ሲሰራ ወይኔ ጥሩ ሰው አልነበረ እንዴት እንደዚህ ይላል ነውን አትበሉ። ለምን ለቪዲዮ ብሎ ነው የሚሰሩት እንጂ ትክክለኛ ላይፋቸው ሆኖ አይደለም። ገብቷቸዋል። ስለዚህ እኔ ማንም ጠላት አይደለውም፣ ግን ሰው ያላግባብ እንደ ሲነሳ ደስ አይለኝም እና ምን ሌላቸው ፈልጌ ነው እንዲ እውነት እንኳን ሆነ ቢባል ሰው ህይወት ውስጥ ጣልቃ የዝኒ ያክል መግባት የለብንም። አይደለም ፍቅር በሚዲያ የምናውቃት ቀርቶ ወንድምሽ ትዳር ዳር ከያዘ ራሱ ወንድምሽ ምሽት ስለሆነ እና በዚህ ውጣ፣ እነዚህ ውጣ ማለት የለብሽም። ትዳር ከያዘ በቃ ተፋቱ፣ ወንድምሽ ራሱ ቢሆን። ምክንያቱም ትዳሩን ይኖሩበት እንጂ ወንድሜ ስለሆነ ብለሽ ከሚስቱ አስር እያጣለሽ ከእሷ ጋር ልህ መጋባት የለብሽም። ላይፉን ይቀጥል ትተዋለሽ ማለት ነው። ገብቶሻል። ወንድምሽ ነው። አዎ ወንድምሽ ነው። ግን ትዳር ከያዘ በኋላ እኔ ያልኩህን ስማ እያልሽ ከሚስቱ ጋር እያነጻጸርሽ ወይኒ ነው ሚስትህን እያልሽ እንደዛ ማለት የለብሽም። ምርጫው የሱ ነው። ገብቷችኋል አደለ? አንድ ሰው እንኳን ኦዲየንስ ሆናችሁ እንኳን ዝም ብላችሁ በሚዲያ ብቻ የምትከታተሏት አድናቂ ሆናችሁ ትክክለኛ የቅርብ ቤተሰባችሁ እንኳን ብትሆን ይሄን አግቢ ይሄን ይሄኛውን ራቂ ይሄኛውን ቅረቢ ማለት አትችሉም። ገብታችኋላ። ምክንያቱም ይሄ የህይወት ጉዳይ ነው፣ የምርጫ ጉዳይ ነው። ህይወት ደግሞ መራጯ ራሷ ባለቤቷ ናት። ገብታችኋል። ምናልባት እናንተ ስለምታስቡላት ብቻ ከዚህ ጋር ብትሆን ደስተኛ ሆና ትኖራለች ብላችሁ እንደ ሀሳብ ብታቀርቡ ትችላላችሁ። ግን አይደለም፣ ምክንያቱም ምርጫ ራሷ ናት። ህይወቷን ጣልቃ መግባት አያስፈልግም። ይሄ ማለት በህይወት ላይ ሶስተኛ ጣልቃ ገብነት ማለት ያ ጃን ዳንጀረስ ነው። በፍጹም ማለት ነው ሰው ህይወት ውስጥ አይገባ። ምን ብትወዷት ምን ብታከብሯት ምን ቃላችሁን ብትሰማ እሷ ራሱ ይሄ ነገር አስኪዳትም እስኪያስቡት እሷ ማለት ላይፏ ላይ ገብታችሁ ከዚህ ጋር ሆኜ ከዚህ ጋር አትሆኚም፣ በቃ ቤተሰብ ሆናችሁባት እ ቤተሰብ ስላችሁ እናት አባት ሆናችሁባት። ያሁን ቤተሰብ እንኳን እንትን ነው የዚህን ያክል አያጠብቅም ሲጀመር እሷም ታውቃላችሁ ከቡታጅራ ድረስ ሄዳ በራስ መተማመን ስላላት ነው ከቤተሰብ ወጥታ ቤቷን ተከራይታ ትምህርቷን እየተማረች ጀግና ሆና እየሰራች ያለችው። እንደዚህ እንደዚ አይነት ችን ሴት ደግሞ ከዚህ ጋር ስሪ ከዚህ ጋር አትስሪ ብሎ ማለት መድከም ነው እንጂ መቼም አሰማችሁ። ምክንያቱም የጠቅማትን ታውቃለች። ሲቀጥል ደግሞ ይሄ እኮ ፌር አይደለም። እንዲሁ ወደ ራሳቸው ተመልሳቸው ስታስቡት ይሄ የራሷ የግሏ ላይፏ ነው። ገብታቸዋል። ስለመትወዳት አስተያየት ልትሰጧት ትችላላችሁ። ለምሳሌ ከፉፉ ጋር ስቶኝ ደስ ሊለን ይችላል። ከቡሪክ ጋር ስቶኝ ነው ደስ የሚለን ልትሉ ትችላላችሁ፣ እንደ ሐሳብ እንጂ ከዚህ ሰው ጋር ሆኜ ይላችሁ ማስገደድ አትችሉም ማለት ነው። ገብታችኋል አይደለ? እና ይሄ ነገር ያው እሷም ትናንት ቪዲዮ አለቀቁም ዛሬም አለቀቁም። ምን እንደተፈጠረ ባናቅም እንደዚህ ቆይተው አያውቁም ነበረ። ቢያንስ በፍቅር ካልተለቀቀ በፉፉ ይለቀቅ ነበረ። አሁን ግን በሁለቱም አልተለቀቅም እንግዲህ በዛሬ እንደሚመጡ ተስፋ እናደርጋለን። ለማንኛውም አትጣሉ፣ የምር አትጣሉ። ይደብራል። የምር ሌላ ነገር ያጣላቸው። ኦኬ። ደግሞ አድናቂ ለአድናቂ ስትጣሉ ራሱ እዚሁ ፍቱት እንጂ ፍቅርን አትጨምሯት። ገብታችኋል። እሷ ማንም ሰው እንዲጣላ አትፈልግም። ማንም ማለት ነው። ለዛ ኮ ነው ያኔ ራሱ የአብርሽና የሮታ ደጋፊና የፍቅር ደጋፊ እንደዛ የፎቶ እየተዘቀዘቀው እስከ ቤተሰብ ድረስ ሲዘቃዘቁ ነው እሷ ሰላም በወርድ ይሻላል ብላ ከአብርሽ ጋር ሰላም ያወረደችው። ትዝ ይላችኋል። ለምን ደጋፊው በጣም እያከረሩት መጡ፣ መደባደብ ጀመሩ፣ ማዳን ቤት ብዙ ብዙ ነገር ሲኮን፣ ሰላም ቢወርድ ይሻላል ተብሎ ሰላም ወረደ። ለምን እንዳይጣሉ ማለት ነው። አሁን ደግሞ ብላችሁ ብላችሁ የፍቅር ደጋፊ ሆናችሁ ደግሞ ለሁለት ተከፈላችሁ። ደስ አይለም፣ ነስ ደስ አይለም። እና እንዳልኳችሁ ነው፣ ይሄ የህይወት ጉዳይ ነው። ከከሌ ጋር ሆኜ ብላችሁ ህይወቷ ልትመርጡላት አትችሉም። እንደ ማንም ሊመርጥ አይችልም። እናንተም አታደርጉትም እንዴ ዛሬ ቤተሰብ አልሰማ ምያለሽ በራስሽ የምታገቢ ሁላ ፍቅርን ከከሌ ጋር ሆኜ ማለት ሞራልም የለንማ። ስለዚህ እንተሳሰብ ወገን፣ እውነት ልጅቷን አናጨናንቀት። የምርን ነው ምላችሁ። ስለዚህ ተረድታችሁኛል ብያ ሀሳቤን አስባለሁ እና ሀሳብ ካላችሁ ደግሞ ነው ትክክሉ ይሄ ነው ብላችሁ ከሀሳባችሁ ኮሜንት ላይ ሀሳባችሁን አስቀምጡ። ማናችሁም ማለት ነው ደጋፊ የሚሆናችሁ ያልሆናችሁን በሙሉ ኮሜንታችሁን አያለሁኝ። ሀሳባችሁን እጠብቃለሁ። የመር ኮሜንት ላይ አስቀምጡልኝ። እናንተስ ምን ታስባላችሁ? ማን ነው ትክክል ማን ነው ስህተት የሰራው የሚለውን ነገር ኮሜንት ላይ አስቀምጡልኝ። ማለት ነው ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ውኑ። ሰላማችሁ ብዛ በያላችሁበት ሁሉ